ንሳይ ሁሉ ጊዜ የትንሳኤ ኃይል በእኛ ላይ ሁሌ በሕይወቴ ላይ ሁሌ በሕይወቴ ላይ በየደቂቃው በየሰከንዱ በሕይወቴ ላይ አውጃለሁ አውጃለሁ። የትንሣኤ ኃይል በኔ ላይ አለ። የትንሣኤ ኃይል በኔ ላይ በቤቴ ላይ አለ። በቤቴ ላይ አለ። በዘመኔ ላይ አለ። በዘመኔ ላይ በእስራኤል ላይ አለ። በእስራኤል ላይ በአገልግሎቴ ላይ አለ። በአገልግሎቴ ላይ በቤተ ክርስቲያኔ ላይ አለ። በቤተ ክርስቲያኔ ላይ አለ። የትንሣኤ ኃይል ሁል ጊዜ ነው የምናውጆ ነው።

የተመሰረተኩት በክርስቶስ ላይ ነው። እኔ የተመሰረተው በቁሳቁስ ነገር ላይ አይደለም፣ በሚበላና በሚጠጣ ነገር ላይ አይደለም። በክርስቶስ ደም ላይ ነው። መሰረታችሁ ክርስቶስ ነው የክርስቶስ ደም ነው። ቤታችሁ የተመሰረተ በክርስቶስ ላይ ነው። ልጆቻችሁ የተመሰረተ ኑሮችሁ፣ ትዳራችሁ፣ ህይወታችሁ፣ ነገሮቻችሁ በክርስቶስ ደም ላይ እንደተመሰረተ እረ አሜን በሉ አሜን ይባላል። ስለዚህ ምን የሚገርማችሁ ነገር፣ አጠር ያለ ነገር ነው። ዛሬ ነው የማውጀው። ምን አድርገ ይህንን የደሙ ምልክት አድርጉ። የፍያል ነውር አልባ የሆነ ነውር የሌለበት ደም አድርጓል። አንካሳ እግዚአብሔር ስለማይገባ ነው አንካሳ ፍየሉ፣ በጉ ነውር ያለበት አንካሳ የሆነ የማይፈለግ ሰው የማይፈልገው በሰው ማይንድ ውስጥ በሰው ይወት ውስጥ እንከን ያለበት እሱን ለእግዚአብሔር አታቅርቡ። ነገር ግን ምን አድርጉ? ነውር የሌለበት ምን አድርጉ? አርዳችሁ በጎበናቻችሁ ላይ ምልክት አድርጉ፣ ደሙን ቀቡ። ከዛ በኋላ ምን ያደርጋል ምን እንትን ያልፋል መላእክቶች ያልፋል። ይህ መላእክት ማለት ስለናንተ ይዋጋል ነው። ይህ መላእክት ጠላቶቻችሁን ይመታል ነው። አሜን። ይህ መላእክት ምን የሚያደርገው የደሙ እናንተን ግን የሚለይበት ምንድነው? የደሙ ምልክት ሲኖር የኔ ናችሁ ብዬንም አልፎ እሃ ደሙ ምልክት በእናንተ ላይ ከሆነ እናንተን አልነካም። እምልከው መላእክት እናንተን አገኙኝ ደሞ ምልክት ከእናንተ ጋር የማለፍ ነው። ያልፋል በዛ ነው የሚለየው የመለየት ይሆናል ከዛ ጠላቶቻችሁንና እናንተን የምለይበት የደሙ ምልክት በጉባኑ ላይ ያለው ሰው እሱ የኔ ነው፣ አልነካም። ከዛ በኋላ ጠላቶቻችሁን ግን ምን ያደርጋለሁ? ጠላቶቻችሁን ምን ያደርጋለሁ? ጠላቶቻችሁን እየመተው አልፋለሁ። እኔ ምን ያደርጋለሁ? በኩሮቻችሁን እየመተው እህ አልፋለሁ። የመጀመሪያው በኩሮቻችሁን እየመተው አልፋለሁ። ከቤተ መንግስት እጀምራለሁ። የንጉሱን እጀምራለሁ። የንጉሱን የበኩሩ ልጅ እመታለሁ። በባርነት የቀጣችሁ የመታችሁ ያስጨነቃችሁን እሱ ምን አደርጋለሁ የመጀመረው በኩሩ የሆነውን ነገር እመለ አሜን። ዛሬ የጠላቶቻችሁ በኩር ተመቷል። ዛሬ የጠላቶቻችሁ በኩር በናንተ ላይ የተነሳ እናንተን በኩር ሊነሳ ሊመታ የመጣው በኩሩ ተመቷል። አሜን ጣቶቻችሁ በእናንተ ላይ አጋንንት ክፋት አጀንዳ የሚቀርም ነገር ነው። እኔ አይደለም ካሉነ እ በሰው ላይ ያወችኩ አይደለም በሰይጠን ላይ ነው በእርግመን ላይ ያወችኩ ነ በአጋንንትና በሰይጠን ላይ ያወችኩ ነው። ዛሬ የናንተን በኩር ላይ ሊመታ የወጣ በናንተ ላይ ወጣ የእግዚአብር ልጅ በናንተ ላይ ምልክት አለ የደሙ ምልክት ነው በደሙን የተ ደሙን የተዋ እግዚአብሔር መላክቶች ያልፋል አለፉና፣ በዛች ሌሊት ምን አደረጉ? እዛ እነዛ በዛ ቤት ያለው በዚ በግብጽ ምድር ላይ በኩር በኩር የሆነው ነገር በኩሮቻቸውን የሆነው ነገር የትኛውም በኩር የተባለው የከብት በኩር ሊሆን፣ የልጅ በኩር ሊሆን የየትኛው የመጀመሪያ የሆነው አይኖቻቸውን የጣሉበትን የኛ ነው። የስልጣን በኩር የሆነው የአገዛዝ በኩር የሆነው የስልጣን የሀብት በኩር የሆነው የመጀመሪያ የተመኩበት ትምኪታቸው የሆነ ነገር የመጀመሪያ በኩሬ የሆነ ነገር ነው ያሉት። ገንዘብ፣ ገንዘብ፣ ስልጣን፣ ሀብት፣ ዝና እነሱ የተመኩበት ነገር በሙሉ ምን አደረገ? እግዚአብሔር በዛች ሌሊት ምን አደረገ? የእስራኤል ህዝብ፣ በእስራኤል ህዝብ ላይ የደሙ ምልክት አደረገ። የእስራኤልን ጠላት የሆኑን በሙሉ በኩሯቸውን መታ። አሜን፣ አሜን አሜን አሜን አሜን አሜን አሜን። እናንተ ያለ የማለፍ ጊዜ ይሆናል አለ። የእግዚአብሔር የማለፍ ቀን ይሆናል አለ። የማለፍ የአብሔር የማለፍ ቀን ዛሬ ይሆንላችሁ። አሜን አሜን አሜን። የእግዚአብሔር የማለፍ ቀን ይሆንላችሁ። እግዚአብሔር አንድ ነገር ልንገራችሁ፣ ስራ ሲጀምር የመጀመሪያ የእናንተን ስራ ሲጀምር ዋው ሲዋው ዋው እግዚአብሔር በሉስቲ ስራዬን ሲጀምር ለነገሬ መስራት ሲጀምር የጠላቶችን የመጀመሪያው የጠላቶችን በኩር የሆነው እንቅፋት የሆኑብኝ ጉቶ የሆኑብኝ አላሳልፍ ያሉ በኩራቸውና ትምክህታቸውን ይመታል። አሜን። እስራኤል ከመውጣቱ በፊት እስራኤል ከዛ ሀገር ከመውጣቱ በፊት የመጀመረው እንቅፋት የሚሆንበት ስልጣን አለኝ የምለው የፋሪኦንን በኩር ነው የመታው። የምድሪቷን በኩር ነው የመታው። እሷ ወደ ለቅሶ ነው የተመለሰው። እስራኤልን ከመሳደር ትቶ ምነው ሥራውን ከመሳደር ትቶ ወደ ማን ነው ልክ የሚቀርም? ይሄ በፋሲካ ጊዜ ነው እንግዲህ። እስራኤልን እንዳያሳደዱ የመጀመረው በቤታቸው ያለውን በኩር መታ። የንጉሱን ቤተ መንግስት በቤተ መንግስት ይሁን ውስጥ ያለውን ምን አደረገ በኩር እንዲህም ይሆናል። ቁጥር 25 ላይ እንዲህም ይሆናል እግዚአብሔር እንደተናገረው ወደሚሰጣችሁ አገር በገባችሁ ጊዜ ይህንን አምልኮ ጠብቁት። እንዲህም ይሆናል ልጆቻችሁ ይህ አምልኮ ለእናንተ ምንድን ነው ባሏችሁ ባሏችሁ ጊዜ እናንተ በግብፅ አገር እ በእስራኤል ልጆች ቤቶች ላይ አልፎ ግብጻውያንን በመታ ጊዜ ቤቶቻችን ያዳነ የእግዚአብሔር የእግዚአብሔር የማለፍ መስዋዕት ይቺ ናት ትሉታል ትሉች። ህዝቡም ጎነበሰ ተጎነበሰ ሰገደላል። አሜን አሜን። የማለፍ ጊዜ ነው። አይ ማለፍ ጊዜ ነው። ምንድነው አለ፣ የማለፍ ይሄ የማለፍ ጊዜ ነው አለ። አሜን። እንታልኩም በዛ መካከል ታገኛላችሁ። ምን አደረገ እግዚአብሔር? ልክ እስራኤል ምንድነው ይሄ ነገር? ይሄ ስርዓት ምንድነው? ይሄ ስርዓት ለልጅ ልጆቻችሁ ይሁን የትኛው ፋሲካ የሚለው የማለፍ ፋሲካ ማለት ትርጉሙ ማለፍ ማለት የማለፍ እግዚአብሔርን ህዝቡን ያስወጣበት እግዚአብሔር ህዝቡን ያለፈበት ያሳለፈ ከባርነት ያወጣበት፣ ጠላቶቻቸውን ሲመታ፣ ጠላቶቻቸውን ሲበቀል እግዚአብሔር ለእስራኤል ግን ልዩ ምልክት ያደረገና በግብፅ በእስራኤል ልጆች ቤቶች ላይ አልፎ ግብፃንን በመታ ጊዜ የኛም ቤት ደግሞ ያዳነ ይላል ቤታችንን ያዳነ የእግዚአብሔር የማለፍ መስዋዕት ይቺናት ወይ? አሜን አሜን አሜን። ሲያሜን አሜን። ፋሲካችን ክርስቶስ ታርዷል። ፋሲካችን ክርስቶስ ታርዷል። በቃ ይሄ ነው። ሬዘ ዛሬ የማለፍ ጊዜ ሆኗል። የማለፍ ማለት ፋሲካው ኢየሱስ ተርዶላ አሜን። አልፋል፣ መከራን አልፋል፣ ችግሮችን አልፋል። የትኛው በእናንተ ላይ የተነሳው የማለፍ ጊዜ ሆኗል። ፋሲካችሁ ኢየሱስ እግዚአብሔር እንደተናገረው ወደሚሰጣችሁ አገር እንዲህ ይሆናል በሉ እንዲህ ይሆናል በሉ። እዚህ በኋላ ብሎ እግዚአብሔር በሉ በጠላቶቼ ላይ በጠላቶቼ ላይ እርምጃ የሚወስድበት እርምጃ የሚወስድበት ቤትን ግን ያዳነበት ያዳነበት የማለፍ የማለፍ የመሥዋዕት የመስዋዕት ዘመኔ ነው ብሎ ዘመኔ ነው። አመቴ ነው ብሎ አመቴ ነው። ወሬ ነው ብሎ ወሬ ነው። ሳምንቴ ነው ብሎ ሳምንቴ ነው። ከዚህ በኋላ የማለፍ ጊዜ ነው ብሎ ቤትን ያዳን እግዚአብሔር ቤቶቻችን ያዳንበት ግብጻንን የመታበት የሚገርምህ ነገር ግብጻህን በኩር የሆነው የግብጻህን በኩር የሚገርምህ ነገር አንድ ነገር የእግዚአብሔር የማለፍ ቀን ዛሬ ሆነልኝ ሆነልሽ ሆነልህ ሆነላችሁ። ለምን ጠላቶቻችሁ ተመቷል። አሜን። እባካችሁ ግድ ግን ለጠላቶቻችሁ ምድር እድል ነው አሜን። ለምን ነው ለጠላቶቻችሁ በጎረቤት እንድትኖሩ የሚፈልጉት? ጠላት ማለት ሰይጣን ማለት ነው። በሰው ላይ አርፈው እነሱንም እየመጠጠ በረከታቸውን እየመጠጠ ሕይወታቸውን እየመጠጠ ለምን እድል ትሰጣላችሁ? የእግዚአብሔር የእግዚአብሔር እጅ አሜን። አረ፣ ይለፍ የእግዚአብሔር ልጅ አሜን። የእግዚአብሔር የደሙ ጉልበት ይለፍ አሜን። የትንሣኤ ይለፍ አሜን። ከዛ በኩር በኩር ከፋርዖን ቤት ነው የጀመረው። የበኩር ልጁን ነው የገደለው። የበኩር ልጅ ነው መጣው። የበኩር ልጅ ነው የመጀመሪያ የጠላቶቻችሁ ምቀኛው፣ ሟርተኛው፣ ደብተራው እግዚአብሔር የመጀመሪያው ዛሬ እርምጃ ወስዶ አሜን ከየትኛው ከምትኖሩበት ምድር ላይ ከኢትዮጵያ ምድር ላይ ከኢትዮጵያ አምልኮ ላይ ከኢትዮጵያ ቤተ ክርስቲያን ላይ እውነተኛው አምልኮን የሚጠላ ክርስቶስን የሚጠላ የቃል ክዳን ሕዝብን የሚያስጨንቅ የቃል ክዳን ሕዝብን ልጆቹ የክርስቶስ ልጆችን በሚያስጨንቁት ላይ ዛሬ እግዚአብሔር እጅ አልፋለች። አሜን ዛሬ የእግዚአብሔር እጅ የማለፍ ጊዜ ሆኗል። አሜን እናንተ ትዳደግ ትታደጋላችሁ፣ ትድኑማላችሁ፣ ታልፋላችሁ፣ ት ምህረት ታገኛላችሁ። እግዚአብሔር እጅ ግን በጠላቶቻችሁ ላይ ያለ አሜን አሜን። የሚገርምህ ነገር እግዚአብሔር የናንተን ስራ መስጀምር የሚያስጨንቁ ጭንቀቱ እኮ አለ። የሚያስጨንቃችሁ ነገር አለ ጭንቀት በቤታችሁ ይኖራል። ጭንቀት መከራ፣ ስደቶች ነው ይኖራል። እስራኤል እኮ ነበረ በዚህ ምን የፋሲካ በዓል ነው እንደነ ፋሲካን ይሄን ለልጆች ልጆቻችሁ ፋሲካ ማለት የማለፍ ጊዜያችሁ፣ የማለፍ ዘመናችሁ፣ የምታልፉበት ይሄ ታደርጋላችሁ። ኢየሱስ ይሄን ነው የመጣው። አሁን በቀረው ትያ አልቀረ ኢየሱስ ራሱ ሆኖ መጣ። አሜን ፋሲካችን ኢየሱስ ታርዶ አሜን አንደኛ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ታርዶልናልና፣ አሜን። እዚህ ነው ጠላት የማይችል ነገር። ይሄን ሲጀመር በቀራኒው ላይ በመስቀሉ ስፍ በመከራው ጊዜ ነው። መከራ ማለት መስቀል ማለት ያ የተሰቀለው እንትን አይደለም። በማን ነገር ሲጀመር በመከራ ነው። መከራ ማለት መስቀል ነው። ነገሮቻችሁ የሚጀምረው በመስቀል ነው። በመስቀሉ ስር ነው። በመከራው ውስጥ ነው የዛን ጊዜ እግዚአብሔር ስራዎቻችን እንደሚሰራው ወቁ። የዛን ጊዜ መከራ በእናንተ ላይ ሲመጣ ክርስቶስ የተቀበለውን ተመልከቱ። መከራ ለእኔና ለእናንተ የዛን ጊዜ እግዚአብሔር ነገሮቻችሁን እየሰራ እንደሆነ ይወቁ። በመስቀሉ ስር ነው፣ በመከራው ውስጥ ነው፣ በመከራው በመስቀሉ ውስጥ ነው ማለት የዛን ጊዜ እግዚአብሔር ስራዎቻችሁን ጀምሯል። አሜን፣ ተጀምሯል፣ ተጀምሯል። የማለፍ የማለፍ ነገር የሚጀምረው የማለፍ ጉዳዩ የሚጀምረው መላኩ ሲያልፍ ነው። አይ ሲሃመን በሉ አሜን። አይ የናንተ ነገር የሚጀምረው መላኩ ሲያልፍ ነው። አሜን፣ በኩሩን እየመታ አሜን። የጠላቶቻችሁን በኩሩ እየመታ አሜን። የጠላቶቻችሁን ነገር ያይ ላይ የተነሰውን በኩሩን የሚመታ አሜን። የዛን ጊዜ እግዚአብሔር ነገሮቻችሁን ይሄ ለሊት አታቁትም እኮ እናንተ ተደላደላችሁ ትተኛላችሁ። ለምን እናንተ መቃናዎቻችሁ ላይ የደሙ ምልክት አለ። አሜን አአልፍማ ደሙን ሲያልፍ አይገባም። በአየሩ ላይ የደም ምልክት አለ። በአየር ላይ ጠላት ሲያልፍ ሴጣን ሲያልፍ በጉበኖቻችሁ ላይ ደግሞ እነዚህ እኮ የጴንጤ ግቢ ነው፣ ይሄ የጴንጤ ደጅ ነው። ምን የክርስቶስ የደሙ ምልክት አለ ች የን የደሙ ምልክት አለበት ቤት ላይ የሆነ ቦታ ስትኖሩ የሆነ ቦታ ስትገቡ ደሙ ምልክት አለ። አሜን። ስትሄድ ደሙ ምልክት አለ። አሜን። ጀርባ ላይ ደሙ ምልክት አለ። አሜን። እጁ ላይ የደሙ ምልክት አለ። የክርስቶስ ደሙ ምልክት አለ። ጆቴ ላይ የደሙ ምልክት አለ። አሜን። የትኛው ነው አላቀሎም። እያቀለልኩ አይደለም። የደሙ ምልክት እያቀለልኩ አይደለም። የደሙን ጉልበት የደሙን ኃይል እያከበርኩ ነው። እያከበርኩ ነው። የክርስቶስን የደሙ ምልክት ከልጆቹ ላይ አሜን። ለይቃ አይደለም የሞተ ለጉጻው ቁስ አይደለም፣ ለህንፃ አይደለም። ኢየሱስ ለኔና ለናንተ ነው። አሜን። ለአንቺ ነው የሞተው፣ ለአንተ ነው የሞተው። ለሆነ ቁሳቁስ ነገር አይደለም። አሜን። ኢየሱስ ይሞተ እኔና እናንተ ከሲኦል ልታደም። ስለዚህ ነገሪ ላይ ጉባኤ ላይ

የክርስቶስ የደሙ ምልክት አለ። በሉ ሃሌሉያ አሜን በሉ። እንዴት የደሙ ምልክት ያለበት ሰው እንዴት ይተኛ? እንዴት የከበረ ሰው እንዴት እንታኛ? እንዴት የከበረች ነፍስ እንዴት ትዝላለች? እንዴት ትደክማለች? እንዴት ለሰይጣን እጅ ትሰጣለች? እንዴት ለመከራ ምልክት ማለት ነው እጅ ትሰጣለች? እስራኤል እኮ እጅ ሰጠ። እስራኤል እጅ አልሰጠም። መከራ ምልክት ነው፣ እግዚአብሔር ካንተ ጋር መሆኑን፣ እግዚአብሔር ካንቺ ጋር መኖሩ የቀራ የምንድን ነው የመስቀሉ ምልክት ነው። መስቀሉን ተሸከም፣ መስቀሉን ተሸከም። አልጋ በአልጋ የሆነ ክርስትና የክርስቶስ የደሙ ምልክት ባንቺ ላይ ካለ፣ ባንተ ላይ ካለ፣ የመከራው ብዛቱ፣ የክስ ብዛት፣ የአስጨናቂዎች ብዛት ነገር ግን ከሚገርም ነገር

ግብጽ ላይ የግብጽ ላይ የፋሪዮን ንጉስ ላይ የፈርዖን መንፈስ ላይ ዛሬ እግዚአብሔር ወጥቷል። አሜን! አሜን! አሜን! የፈርዖን መንፈስ ላይ ዛሬ የእግዚአብሔር ልጅ ወጥቷል። አሜን! የበኩር ልጅ የበኩር የእግዚአብሔር የበኩር ነው፣ የበኩር ነው። እናንተም ለእግዚአብሔር የበኩር ነህ። አሜን! በበኩር ልጅ ስለተገኘ በኩር እግዚአብሔር በአስጨናቂዎቻችሁ ላይ የሚገርም ነገር ዛሬ ፋሲካ ነዋል፣ ለእናንተ ማለፍ ሆኗል። አሜን በጠላቶቻችሁ ላይ እግዚአብሔር ግን እርምጃ ወስዶ አሜን በአስጨናቂዎቻችሁ ላይ እግዚአብሔር ዛሬ በአስጨናቂዎቻችሁ ላይ በዚህች ቤተ ክርስቲያን ላይ ይህችን ቤተ ክርስቲያን በሚያስጨንቁ ምዕመናኗን በሚያስጨንቋ ልጆቿን በሚያስጨንቋ ራዩን በሚያስጨንቋ በራያ ፊት የቆሙትን ላይ ዛሬ እግዚአብሔር እርምጃ ወጣ በማስወገድ

በማስወገድ በማንሳት የእግዚአብሔር እጅ ወታለች። ለአንተ የማለፍ ጊዜ ነው፣ የማዳን ጊዜ ነው ቤተክርስቲያን፣ የማዳን ጊዜ ነው፣ የመታደግ ጊዜ ነው ቤተክርስቲያን። ዝች ቤተክርስቲያን ስሙ በደንብ ፋሲካ ቀኑ ምልክት ነው፣ ለዝች ቤተክርስቲያን የማዳን ቀን። ከዚህ በኋላ የማለፍ ጊዜ ነው፣ የመገለጥ ጊዜ ነው። ለአንተና ለአንቺ የማለፍ ጊዜ ነው፣ የመገለጥ ጊዜ ነው። ለምን?

ብዙ ነገሮች እግዚአብሔር የምለኝን ነገር ይጀመጥ ይችላል። እባካችሁ ዝም ብላችሁ ይሄ መልዕክት በፋሲካ ቀን እግዚአብሔር ፋሲካ የማለፍ ቀን ፋሲካ ማለት የማለፍ እግዚአብሔር ለዚህ ህዝብ የማለፍ አሜን። እግዚአብሔር እንዲ ያለ የማለፍ ቀን አደረገ። አሜን። እንዲያለኝ ጌታ የማለፍ አሜን። ከዚህ በኋላ እለ አንተ የበኩር ልጄ ነህ፣ አሜን። ልጄ ህዝብ የበኩር ህዝብ ነህ፣ አሜን። የበኩር ልጄ ነህ፣ አሜን። ጠላቶቻችሁ ላይ እግዚአብሔር እጅ ተነስታለች። አሜን ለእናንተ ዛሬ የማለፍ ቀን አርጋለሁ፣ አሜን። ዛሬ የማለፍ ቀን አርጋለሁ፣ አሜን። ዛሬ የማለፍ ቀን ሆኗል፣ አሜን። ይሄን ቃል የምትሰሙ ሰዎች አሁን ይሄ የማለፍ ቀን ሆኖልኝ፣ አሜን። ዛሬ የማለፍ ቀን ሆኖልኝ፣ ጠላቶቻችሁ ተመቷል። ጠላቶቻችሁ በኩር የሆኑ ትምክት ሆን ይበል የተበካበት የሆነ ነገር ተመክቶ ስልጣኑን ተመክቶ የሆነ ነገር ተመክቶ ሀብቱን ተመክቶ እናንተን አጠፋለሁ እንዲያደርጋለሁ አለ። የሚገርም ነገር የእግዚአብሔር እጅ ያልፋል። ተገላብጦ አንተን ሊያጠፋ የወጣው እግዚአብሔር አጥፍቷል። ይኸውላችሁ እናንተን ሊያጠፋ የወጣ እግዚአብሔር እናንተን ሊያጠፋ ወጣው ላይ እግዚአብሔር ዛሬ እጅ ወጥታል። ለእናንተ ደስታ እናንተን ሊያጠፋ የመጣው ነገር ላይ እግዚአብሔር ሊያጠፋ ተነስቷል። አሜን። ጠላቶቻችሁን ሊያጠፋ በኩር እግዚአብሔር መላኩን ልኳል። አሜን። አሃ ለናንተ የማላፍ ለጠላቶቻችሁ ግን የማጥፋት። አሜን። ለናንተ የማላፍ ለጠላት የማጥፋት። አሜን። በእናንተ ላይ ተነስተው የማጥፋት። አሜን። ለናንተ የማላፍ የመባረክ የመገለጥ የመውረስ የመውጣት የደስታ የእረፍት የማረፍ ወደ ክዳን የመግባት አሜን። በተነገረ ክዳን የመግባት ወደ ተነገራችሁ ቃል ክዳን የመግባት አሜን። ቃል ክዳናችሁን የመውረስ አሜን። ለዘመናት ዘመናት አመታት የቆጠሩ ዛሬ በታረደው በግ በክርስቶስ ደም ጉልበት የማለፍ ቀን ሆኖ አሜን። የደሙ ምልክት በእናንተ ላይ የማለፍ የማለፍ ምልክት ሆኗል። አሜን። የማለፍ ምልክት የደሙ ምልክት በእናንተ ላይ። ያስጨናቀን ዘንግ እግዚአብሔር ሰብሯል። ያስጨናቀን ዘንግ እግዚአብሔር ሰብሯል። አሜን። ያስጨናቃችሁን ዘንግ ሰብራል። አሜን። ኃይለኛን ያለው እግዚአብሔር ዛሬ ነቅሏል። አሜን። ከቤት ይነቅሏል። አሜን። ከሰፈሪ ነቅሏል። አሜን።

መልጣኑ ተስል መሰውያው ተመቷል ኑ ተገልብጧል ሚድር ይቷላ። ዛሬ የክርስቶስ የደሙ ምልክት ያለባቸው ሰዎች ብቻ ያመልጣሉ። ከዚህ በኋላ የክርስቶስ ደም እውነትም ክርስቶስ ያመለኩ በእውነት ክርስቶስን የተከተሉ ከዚህ በኋላ የታረደው በግ የናዝሬቱ ኢየሱስ የደሙ ምልክት በጉበናቸው ላይ አለ። በሕይወታቸው አለ። የደሙ ምልክት የሌለባቸው የደሙ ምልክት የሌለባቸው ትምክህተኞቹ፣ ትቤተኞቹ እያትኛውም የእግዚአብሔር ሀሳብ ላይ የሚነሱ በቅዱሳን ላይ የሚነሱ በታረደው በገር የሞተላቸው የደሙ ምልክት ያለባቸው ላይ የተነሱት ላይ የእግዚአብሔር እጅ ላዛር የተነስታ እጁ ተነስታለች። አሜን። እጁ ተነስታለች። አሜን። ልትመታት፣ አሜን። ልታስወግድ፣ አሜን። ልትጠራርግ፣ አሜን። ከፊታችሁ፣ አሜን። ከቅዱሳን ፊት፣ አሜን። ከጻድቃን ፊት፣ አሜን። ከእግዚአብሔር ልጆች ላይ፣ አሜን። ከቤተ ክርስቲያን ፊት፣ አሜን። ከየትኛው ከምድሪቷ ላይ፣ አሜን። ከትውልድ ላይ፣ አሜን ሬ ተመቷል። ልዩነት ሆኗል አሜን። መለየት ሆኗል፣ ልዩነት ሆኗል አሜን። በአንተ ላይ የደም ምልክት አለ። በደም የክርስቶስ የደም ምልክት ያለባቸው እና የክርስቶስ የደም ምልክት በሌለባቸው መካከል የልጁ ምልክት አለ፣ ልዩ ምልክት አለ፣ የደም ምልክት አለ። ማለፍ ሆኖላ፣ ማለፍ ሆኖላ፣ ማለፍ ሆኖላ፣ መሻገር ሆኖላ፣ መውጣት ሆኖላ፣ መውጣት ሆኖላ። ወደ ቅዳሜ ማሄድም ሆኗል።

ዛሬ ማለፍ አሜን፣ ለማለፍ ትንሣኤ ለዚህ ሕዝብ ከዚህ በኋላ ትንሣኤ አደርጋለሁ። አሜን፣ ትንሣኤ አደርጋለሁ። ነገሪት ተነስቷል። አሜን፣ ትንሣኤ ያደረገ አውሬ ተመቷል። አሜን፣ እርግማኑ ተመቷል። አሜን፣ እርግማኑ ተሰብሯል። አሜን፣ ሁሉ ተሰብሯል። አሜን፣ ሰለማ ተገፏል። አሜን፣ ክፋት ኃይላት ተመቷል። አሜን፣ ዋው ክብር ለጌታ አሜን። እግዚአብሔር ስሙ ለዘላለም የተባረከ አሜን። እንደገና ትንሣኤ ሆነ። እንደገና በመንፈሳዊ ህይወት መነሳት ሆነ። እንደገና በኑሮ መነሳት ሆነ። እንደገና በጤና መነሳት ሆነ። እንደገና አገልግሎታችሁ መነሳት ሆነ። እንደገና ጸጋችሁ መነሳት ሆነ። እንደገና ቢዝነሳችሁ መነሳት ሆነ። እንደገና ትንሣኤ ያገኘ ማለት ነው። እንደገና አገልግሎታችሁ መነሳት ሆነ። ትንሣኤ ማውጣት ማውጣት ሆነ። ፋሲካ ማለት ማውጣት ነው፣ ማለፍ ነው